ልክነሽ ምን አደረግሽ? በዚህ ልክ ኮንፊደንስሽን አደንቃለሁ ብሎ ማለት ልክ ነው ወይ? በራሽ ወይ በራሽ መንገድ ነው የመጣሽው። ስለዚህ ምንም ያጠፋሽው ነገር የለም። እና ያም ቢሆን ግን እስቲል ልጅቱ በኮንፊደንስ ምንም አላጠፋውም ይቅርታ አልጠይቅም ልክ አይደለምም የሚል ነገር ነው ስትናገር የነበረው። ሰለጠኑን ይላሉ እኛ ሀገር ኢትዮጵያኖች። እና ምን ላይ ነው ስልጣኔያቸው ላይ ጋባኝ ራሴ ምር ነው ይህንን አስተያየት የሰጡት ሰዎች የእነሱ ሴት ልጅ ብትሆነ ይህንን ያደረገችው ነገር በዚህ ልክ ጎበዝ ብለው ያጨበጭቡላታል ወይ? የማህበረሰብን ክብር የሚነጋ ነገር አልተናገርሽም። ሰው ይቅርታ የሚያስጠይቅ ምንም ነገር የለሽም። ስርዓት የሚባለውን ነገር ባለማክበረስ ህጉ ሳይጠይቅም ወይ? በዚህ አይነት አለባበስ መገለስ የግለሰብ ራስን መግለጽ ነጻ ተደርጎ የሚወሰድ አይደለም። መብታላት ስንል የራሷ ገንዘብ ከሆነ ብሯን እንደፈለገች አድርጎ የማጥፋት ልጅቷ መብት አላት። እሱን አንክልክል። ልብ ወደ ልጇ ስትመለስ ይህንን ቪዲዮ ለልጆቿ ታሳያለች። በኩራት ነው የምታሳየው፣ እንደዚህ ያለው ለባሽ ነበርኩ ወይም ብላ ነው ወይ የምታሳየው? ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በየላችሁበት የዓለም ጫፍ በየላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትሪያ የሚወታችን ነው። ኤልያስ ደግነት ነኝ። ዛሬ ለየት ባለ መልኩ በአንዳንድ ጉዳዮች ላይ እንድናወራ ነው የመጣሁት። በተለይ ደግሞ ከሰሞኑ ከነበረው ከቲክቶክ ክሬቲቭ አዋርድ ጋር ተያይዞ ማህበረሰቡ ዘንድ እጅግ በጣም ቁጣን የቀሰቀሰ ጉዳይ ነበረ። በተለይ ደግሞ ከአለባበስ ጋር ተያይዞ ትናንትና ይህንን ጉዳይ በተመለከተ እንግዲህ ፕሮግራም ሰርተን ነበር። በተለይ አንዲት ግለሰብ ላይ በጣም ብዙ ሰው ሲበሳጭና ሲናደድ አይተናል። እንግዲህ ደግሞ ልጅቱም ለዛ ልብስ ያወጣሁት ያለችው ወደ ሶስት ሚሊዮን ብር አካባቢ ነው። ይሄ ጉዳይ እጅግ በጣም መነጋገሪያ ሆኗል። ከዚህ ጉዳይ ጋር ተያይዞ አንዳንድ ጉዳዮች እንድናወራ ፈልገን ነው፣ ሕግስ ከዚህ አንጻር ምን ይላል የሚል ነው። ልጅቷ እንግዲህ ይህንን ጉዳይ በተመለከተ ይቅርታ እንድትጠይቅ ተጠይቃ ይቅርታ የምጠይቅበት ምንም አይነት አግባብ የለም ምን አጠፋው? እያለች ትገኛለች። በሌላ መልኩ በዚህ ልክ አጠፋች፣ እንዴት እንደዚህ ትለብሳለች? የሚል ሰው ባለበት ልክ ደግሞ ምን አጠፋች? ልክ ነች፣ እንደውም ጎበዝ፣ አንቺ በጣም ብርቱ ሰው ነሽ፣ ኮንፊደንስሽን እናደንቃለን እያሉ ሲያበረታቷትም አይተናል። ይህንን ጉዳይ እንድናወራ ብለን ነው። እግረ መንገዳችንንም ደግሞ ከአዶናይ ጋር ተያይዞም ከዚህ ቀደም አየር ኃይል ገብቶ የማነቃቂያ ንግግር አድርጎ ነበር። እሱን በተመለከተ አሁን ደግሞ ዛበሻ አገኘት ያለውን መረጃ አውጥቷል። ትልቁ ጉዳያችን ግን ባለ ሶስት ሚሊዮን ብር ለባሿና ይቅርታ አልጠይቅም ያለችው ግለሰብ ነች። ይህንን በተመለከተ አንዳንድ ጉዳዮች እንድናወራ ነው። እስከ መሰናዷችን ፍጻሜ ድረስ አብራችን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉኝ ይጠይቃሉ። አብራችሁኝ ስለምትቆዩ አመሰግናለሁ። ክበሩ ልኝ እንግዲህ ባሳለፍነው ቅዳሜ የሀያ አምስቱ ክሬቲቭ አዋርድ መካሄዱን ሁላችን እናውቃለን። የዘንድሮ ደግሞ በተለየ መልኩ ከአምናው በጣም በተለየ መልኩ በጣም ብዙ ርዕሰ ጉዳዮች የተነሱባቸው ጉዳዮች ነበሩ። ትናንትና ፕሮግራማችን ላይ እንዳልነው እንደሰማችሁት በጣም እንግዲህ ከሃይማኖት ጋር ተያይዞ ይሄ ፕሮግራም ሰጣ ገባ ሲያስነሳ ነበረ። ሸላሚዎቹም ተሸላሚዎቹም ቢሆኑ አምላካቸውን ሲያመሰግኑ ሰምተናል። ይሄ እሰየው፣ ምንም አይነት ተቃውሞ የሚያስነሳ ጉዳይ አይደለም። ሰው አመልከዋለሁ ያለውን አምላክ ለማመስገን ምንም አይነት ቦታ መምረጥ የለበትም። የፖለቲካ ነው የመዝናኛ ነው የምናምን ነው የምናምን ነው የሚል ቦታ መመረጥ አለበት ብዬ አላስብም። ምክንያቱም አምላክ አምላክ ነው የትኛውን ቦታ ላይ ቀዳሚውን ስፍራ ሊሰጠው የሚገባ አይነኬ የሆነ አካል ስለሆነ እሱ ላይ ምንም አይነት ሀሳብ አስተያየት መስጠት አልፈልግም። ይልቅ ግን ከዛ በመለስ ይህንን ጉዳይ እዛ ቤት እዚህ ቤት እንደዚህ ተባለ እንደዚህ ተባለ እያሉ ያልተገባ ነገር እያነሱ ደግሞ በሌላ ማህበራዊ ሚዲያ ላይ ሲያራግቡት የነበሩ ሰዎች ነው እሱን ታዝበናል። ከዛ በመለስ ዛሬም እንግዲህ አሁንም ድረስ መልሼ ለመምጣትም በዚህ ጉዳይ ላይ ለማውራት መልሼ ለመምጣት ምክንያት የሆነኝ ሶስት ሚሊዮን ብር የወጣበትን ልብስ ከለበሰችው ግለሰብ ጋር ተያይዞ አንዳንድ ጉዳዮችን ማውራት ፈልጌ ነው። እንግዲህ ትናንትና ይህንን ፕሮግራም ከሰራው በኋላ ኢትዮጵያ ውስጥ እንደዚህ ያለች ታዳጊ ሀገር ውስጥ ሶስት ሚሊየን ብር የሚወጣበትን ልብስ የምትለብስ ሰው ማነች? በእርግጥ ከዚህ በፊት አላውቃትም፣ ግን ማነች ነች? የሶስት ሚሊየን ብር ለዛውም እራፊ ነው ካያችሁት፣ ብጣሽ ነው የለበሰች ልጅ ማነች? እንዴት ያለ ሀብታም ብትሆን ከማን ቤተሰብ የመጣች ነች የሚል ዝም ብሎ ባክግራውንዷን ለማጥናት ፍላጎት አደረብኝ። እና ማታ ዝምቤ ቆስቲ ማህበራዊ ሚዲያ ላይ ፈላልግ ሂደት ውስጥ ቲክቶክ ላይ አገኘዋት። አላቃትም ከዚህ በፊት ማታ ነው ስሟን ያወቁት። እና ኤቫን ትባላለች እና ብዙ ተከታዮች አሏት። ቲክቶከር ነች። ቲክቶከር እንደሆነች እኔ እስከ ትናንትናው ሰአት ድረስ አላቅም። እና በአጋጣሚ ግን ስገባ በጣም ወደ ሰባት መቶ ምናምን ሰው ላይቭ ቁጭ ብሎ የሚያይበት ፕሮግራም ላይ ስለ ቅዳሜው ፕሮግራም ሀሳብ አስተያየት እየተሰጣ ታየሁኝ እና ይህንን ጉዳይ መስማት አለብኝ አልኩኝ። እንደውም ቢቻል ገብቼ አንዳንድ ጥያቄዎችን መጠየቅና እኔም ደግሞ የተሰማኝን ነገር መንገር ፈልጌ ነበር፣ ግን አልተቻለም። በጣም ትናንትና የታዘብኩት ነገር እንግዲህ እሷን አለባበስ በተመለከተ በጣም ብዙ ሰው ቅሬታ ሲያቀርብ ልክ አይደለም ሲል ተሰምቷል። ምንም ጥያቄ የለውም ኦልሞስት ኦል ሊባል በሚችል መልኩ አብዛኛው ሰው አለባበሷ ላይ ቅሬታ አቅርቧል። በዛው ልክ ደግሞ የሚደግፏትም ሰዎች ነበሩ፣ በነቀፏት ልክ አሁን ትላንትና የታዘብኩት ነገር ምንድን ነው? አሁን አሰማቸዋለሁ። እሱም ፕሮግራም በጣም አንቺ ጎበዝ ነሽ፣ አንቺ ልክ ነሽ፣ ኮንፊደንስ አለሽ ምናምን እያሉ ሲያበረቷት የነበሩ ነበሩ በዛው ልክ ደግሞ አጥፍተሻል ይቅርታ ጠየቂም ሲሏት አይኔ ምን አጥፍቼ ነው ይቅርታ የምጠይቀው ይቅርታ አልጠይቅም ስትል ያለበትም ሁኔታ አለ መጀመሪያ ግን ሰዎች በምን ያህል ልክ እች ልጅ ልክንሽ የነቀፉች ሰዎች ዋላ ቀሮች ናቸው ዘመናዊነት አልገባቸውም እያሉ ሲሏት እንዴት እንደነበረ እሱን ተከታተሉና ተመልሰን ደግሞ ኢቨን ፊት ምንም አይነት ስሜት የለም የንዴትም የደስታም የደስታ ምና ኦ ማይ ጉድነስ። በቃ አይ ቲንክ አንባቢ ነሽ መሰለኝ። ብዙ ጊዜ እንደዚህ አይነት ነገሮች ይመስለኛል ብዬ ገመትኩ። እና አንባቢ ነሽ መሰለኝ። እና ጀግና ሴት በቃ ጀግና ማለት ሰዎች ላመኑበት ነገር ጥግ ድረስ የሚሄዱ ሰዎች በጣም ነው የምወደው። እና ኢቫንዬ በጣም ነው የኮረኮች፣ በጣም ነው ደስ ያለኝ አለባበሽን ባይዘው ያምራል እኛ ሀገር ስላልተለመደ እንጂ ሴሌብሪቲዎች የትም አደም ፋሽን ይለብሳሉ እና ኢቨን ብታምኝ ባታምኝም የዚህ ቲክታክ ላይ ራሱ በቀደም ውድድር ላይ ብዙ የተለየ ወጣ ያለ ልብስ የለበሱ ሴቶች ነበሩና አይቻለሁ እኔ ለአንቺ የተለየ አድርጎ ለምን ሊያወሩብሽ እንደፈለጉ አልገባኝም ሰው የፈለገውን መልበስ መብቱ ነው አደል ማለቴ ምንም ያደረግሽው ነገር የለም ምንም ማህበረሰብ አላንቋሸሽም የተሳደብሽው ነገር የለም የማህበረሰብን ክብር የሚነጋ ነገር አልተናገርሽም። ሰው ይቅርታ የሚያስጠይቅ ምንም ነገር የለሽም። አንድ ጊዜ የሚገርምሽ ሰለጠኑን ይላሉ እኛ ሀገር ኢትዮጵያኖች፣ እና ምን ላይ ነው ስልጣኔያችን አይገባኝም። ለራሴ ምሬ ነው ምልሽ በአለም ላይ ስልጣን የሚባለው የሰው ክብር አለመንካት ብቻ ነው። እሰ አንቺ ምንም ያደረግሽው ነገር የለም። የሰዎች ክብር አልነካሽም። የሰውን ማንነት አልዘለፍሽም። በራሽ ወይ በራሽ መንገድ ነው የመጣሽው። ስለዚህ ምንም የሚያጠፋሽው ነገር የለም እና አንዳንድ ጊዜ ህዝብ መንጋ ሲሆን ያስጠላኛል፣ ታውቂያለሽ መንጋው ያስተሳሰብ አልወድም፣ ደስ አይለኝም። በጣም በጣም ደስ ያለኝ ይሆን ዬ የኔ ማል ቀጢበት እግዚአብሔር አምላክ ደግሞ ያበርታሽ፣ ያጠንክርሽ የማንም ሰው እዚህ ኔጌቲቭ ኮሜት እንዳይሰብርሽ። የሚሰብርሽ ሰው አይደለሽም። አይችሻለሁ በጣም ከባድ የሆነ ሳይኮሎጂካ እንትን ያለሽ ማይንደሽ ዋው ዋው! በቃ ማይ እኔ ሴት ልጅ እንዲህ ስታ ሁ ነው የምወደው። በጣም ነው ሙከራ፣ ደግሞ ሴት ልጅ እንዲህ በራሷ መቆም ስችል እና ይሄ ያለ አይደለ፣ አንዳንድ ሰዎች የሰዎችን ትርታ እያዩ ነው የሚያወሩት። የሰዎችን ትርታ እየሰሙ ነው እንትን የሚሉትን። ይሄ ደግሞ መንጋዊ አስተሳሰብ ነው። ያ ነገርሽ ደግሞ የወደድኩልሽ አንቺ እንጂ መንጋዊ አይደለም አስተሳሰብች። በቃ በራሽ መቆመን ብቻ አይነት ሴት ነሽ እና ኢቫንዬ ቀጥይበት በጣም በጣም አሁን ነው ለመጀመሪያ ጊዜ ያየውሽ፣ እና እንዴት እንደኮረው ልነግርሽ አልችልም። ፈሎ አርጌሽ አለው። ከዚህ በኋላ እንደውም በደንብ ነው የምከታተልሽ እና ልተኛ ስለሆነ ነው እችል ለማለት ነው። አመሰግናለሁ ስላስገባሽ። እኔ ማር እንግዲህ እንዳያችሁት ነው አሁን ይህች ልጅ ተይ ባይ ቢኖራት ኖሮ ተይ ልክ አይደለም። መልበስሽ መብትሽ ነው፣ ማጌጥሽ መብትሽ ነው። ሶስት ሚሊዮን ብር አይደለም አስር ሚሊዮንም አምሳ ሚሊዮን ብርም አውጪ ብሎ ማለት መብቷ ነው። በቃ እዛ ድረስ ነው። ነገር ግን ባህል አላት እምነት አላት ሴቶች አሏት የምትባል ሀገር ላይ ሙሉ እርቃን ሙሉ እርቃን ሊባል በሚችል መልኩ ነው የለበሰች የነበረችው እና ተይ ከሚል ከሚገስጽ፣ ከሚቆጣ፣ ከሚያርም፣ ከሚያርቅ ሰው ይልቅ እንደዚህ ሚዲያው ላይ ወጥተው ልክንሽ ንሽ ምን አደረግሽ? በዚህ ልክ ኮንፊደንስሽን አደንቃለሁ ብሎ ማለት ልክ ነው ወይ? ተገቢ ነው ወይ? ይህንን አስተያየት የሰጡት ሰዎች የእነሱ ሴት ልጅ ብትሆነ ይህንን ያደረገችው ነገር በዚህ ልክ ጎበዝ ብለው ያጨበጭቡላታሉ? የሚል ትልቅ ጥያቄ ፈጠረብኝ እና ነው ይህንን ጉዳይ ወደ እናንተ ያመጣሁት። አንዳንድ ጊዜ አንዳንድ ነገሮች ላይ እንዴት አስባለሁ። አሁን ይህች ግለሰብ እድሜ ጤና ጋር ሰጧት፣ እድሜም ጤና የሚስጣት እድሜ ከጤና ጋር ሰጥቷት በጣም እንግዲህ ወልዳ ከብዳ ልቡ ወደ ልቧ ስትመለስ ይህንን ቪዲዮ ለልጆቿ ታሳያለች። በኩራት ነው የምታሳየው፣ እንደዚህ ያለው ለባሽ ነበርኩኝ ብላ ነው ወይ የምታሳየው? የሚል ነገር ጭንቅላቴ ውስጥ ይመጣል። ይሄ ጉዳይ በዚህም ብቻም ሳይሆን በጣም በሌሎችም ጉዳዮች ላይ እንደዚህ ያሉ ነገሮች ሀሳቤ ውስጥ ይመጣሉ። በጣም ብዙ ጊዜ ማለት ነው ማህበራዊ ሚዲያ ላይ ወጥተው በጣም ትልቅ ሰዎች ሆነው ባልተገባ መልኩ ልቅ ነገር የሚናገሩ ሰዎች፣ የሚሳደቡ ሰዎች ምናምን ሳይ ልጆቻቸው ነፍስ አውቀው ይህን ቪዲዮ ሲያዩባቸው ምንድን ነው የሚሰማቸው? የሚል ነገር ጭንቅላቴ ውስጥ ይፈጠራል። እሷስ ጋር ይሄ ስሜት ይኖር ይሆን ወይ የሚል ነገር ጭንቅላቴ ውስጥ መጥተው ነበር። ያም ቢሆን ግን እስቲል ልጅቱ በኮንፊደንስ ምንም አላጠፎም ይቅርታ አልጠይቅም ልክ አይደለምም የሚል ነገር ነው ስትናገር የነበረው። እንዳልነው ነው መልበስ መብቷ ነው። ያልተነካ የማይበረዝ የማይከለስ መብቷ ነው መልበስ። ነገር ግን ይህንን በመልበስ ልክ ህግስ እንዴ ይሄ ባህል ኖር። ስርአት የሚባለውን ነገር ባለማክበረስ ህጉ ሳይጠይቅም ወይ የሚል ትልቅ ጥያቄ አለኝ። ይህንንም ጉዳይ በተመለከተ ደግሞ ልክ አይደለም፣ መብቷ ነው መልበስ፣ ነገር ግን በህግ ደግሞ ሊያስጠይቃት የሚችል ነገር ደግሞ አለ። ደግሞ ስትል ዞትር ማህበራዊ ሚዲያ ላይ በተለያዩ ጉዳዮች ሀሳብ አስተያየቷን የምትሰጥ ከህግ አንጻር ሀሳብ አስተያየቷን ሙያዊ እውቀቷን የምታካፍለው ሰብለ አሰፋ ደግሞ ጉዳዩን በተመለከተ እንደዚህ ብላለች። እሷን ደግሞ እንስማ መድረስ መጥቼ ነው ማለት እንችላለን። እንዲ ቁነቱ በበቃ እንግዲህ ከኋላ ያለው አለባበስ በጣም አነጋገር ይሆናል። ከዚህ ጋር በተገናኘ እንግዲህ የተወሰኑ ሰዎች ማናችንም እራሳችንም በፈለግንበት መልኩ ልናልብስና በፈለግነው ዲዛይን ልብስ ልንገልጽ እንችላለን የሚሉ አሉ። በሌላ በኩል የህዝብ ሞራሊቲ የሚል አለ። ከዚህ ጋር በተገናኘ ማወቅ ያለባቸው ሁሉም ሰው ራሱን በፈለገበት መልኩ የመግለጽ ፍሪደም ኦፍ ኤክስፕሬሽን ነጻነት አለው። ነገር ግን የህዝብ ሞራል በሚቃረን መልኩ በተለይ ደግሞ አሁን በኢትዮጵያ ህዝብ ሞራልና እምነት በብዙሃኑ ሞራልና እምነት አንፃር በዚህ አይነት አለባበስ መገለጽ የግለሰብ ራስን የመግለጽ ነጻነት ተደርጎ የሚወሰድ አይደለም። ማንኛውም ሰው ያለው መብት የህዝብን ሞራሊቲ የሚቀረንበት ሰዓት እና ህዝቡ አፀያፊ ነው ነው በሚለው መልኩ መልበስ ከሞራል ተቃራኒ ብቻ ሳይሆን በኢፌዲሪ ወንጀል ህግ መሰረት እስከ ሶስት ወር ድረስ ሊያሳስብ የሚችል ገንዘብ እና የእኛ መብት የማህበረሰቡን ሞራል ሲቃወም ሲጻረር፣ ሊገደብ እንደሚችል አውቆ ጥንቃቄ ማድረግ ይገባል። ለሚመጣው ትውልድም የምናሳያቸውን ነገሮች መጠንቀቅ አስፈላጊ ነው። አመሰግናለሁ። ይህንን ይመስላል እንግዲህ ከህግ አንጻር ያለው ነገር ማለት ነው። ትልቁ ነገር ግን ሌላው እንደ ሰው ያስተሳዘበኝ ነገር ለአንድ ልብስ በዚህ ደረጃ ሶስት ሚሊዮን ብር ማውጣት ወይም እንዳልነው መብት አላት መብት አላት ስንል የራሷ ገንዘብ ከሆነ ብሯን እንደፈለገች አድርጎ የማጥፋት ልጅቷ መብት አላት፣ እሱን አንከለክልም። የማትችለው ነገር በአደባባይ ብሩን መቅደድ፣ ማቃጠል አትችልም። የብር ኖት ማቃጠል መቅደድ ምናምን አይቻልም። ያው ናይት ክለብ ውስጥም ሲረገጥ ምናምን እናያለን። እሱም ህግ ለሞ እያስባለ እየመጣ ነው። ከህግ አንጻር ስናየው እሱም እንደዛ አይቻልም ብሩ ዝሮ ግን የሰውነት መለኪያ ቤት ድረስ ነው። አሁን ማህበራዊ ሚዲያዎቻችን ላይ በጣም ብዙ ሰዎች ታመው፣ ሕጻናት፣ አዛውንቶች፣ ታዋቂ ሰዎች በተለይ ደግሞ ከኩላሊት ጋር ተያይዞ ከካንሰር ጋር ተያይዞ በጣም ብዙዎች ታመው ማህበራዊ ሚዲያ ላይ እየወጡ እርዳታ ሲጠይቁ እናያለን። አልፎ ተርፎም ደግሞ ታያላችሁ የሰይፉም ሾ ላይ ሾ ከመጀመሩ በፊት የሁለት የሶስት ሰዎች የተቸገሩትን ያሳየናል። በጽድቅ መንገድ ላይ እነዚህ ሁሉ ችግርተኞች ባሉበት በጣም ብዙ ሰው ተርቦ ቁርስ በልቶ ምሳ በማይደግምበት አንዳንድ ጊዜም ሳይበላ የሚውሉበት ሁኔታ ያለበት ሀገር ላይ ሆነ ሶስት ሚሊዮን ብር ለልብስ አወጣው ማለት ልክ ነው ወይ? ተገቢ ነው ወይ? ሰው ሰው የሚሸት ባህሪ አለው ወይ ነው፣ ወይንስ ደግሞ ልጅቷ በቀልዷ ነው ሶስት ሚሊዮን ብር ያለችው የሚል ትልቅ ጥያቄ። እውነቷ ነው እሸቷ ነው አናውቅም። ሶስት ሚሊዮን ብር ልብስ ወጥቶበታል አላወጣበትም አናውቅም። ግን የእውነት ወጥቶበት ከሆነ ምክንያቱም ከዛም በፊት የሚሊዮን ስኖ ልብሶች ላይ የማውጣው በሚሊዮን የሚወጣባቸው ልብሶች ናቸው መለብሳቸው ስትል ተስተውላለች። እና እንደዚህ ችግር ያለበት ሀገር ላይ በዚህ ልክ ይህንን ያህል ብር ለልብስ ማውጣት ልክ ነው ወይ? መብት ግን አለ፣ እሱን አልክድም። መብት አለ፣ ግን ችግርተኛ እያዩ ህሊና ሲያርፋል ወይ? ይሄ እንግዲህ ለእሷና ለእሷ ቢጤዎች የምተው ነገር ነው። መለስ ብዬ ግን አንዳንድ ቪዲዮዎቿንም ለማየት ሳይ ልጅቷ እንዲህ ያለ አለባበስ ለብሳ እንደውም ቲክቶክ ላይ ሌሎች እንዲህ ያሉ አለባበሶችም ከዛ ቲክቶኮቿንም መለስ መለስ ደግሞ ብዬ ስል ደግሞ ሌላም ደግሞ እንደዚህ የባሰበትም አይነት ልብስ የለበሰችበትንም ሁኔታ አይቻለው። ምናልባት እሱንም ላሳያችሁ ከሆነ ወደ አዶናይ ጉዳይ ስንመለስ እዛ በሻ ከዚህ ቀደም የወጣውን ጉዳይ በተመለከተ ደግሞ አሁን ያወጣው መረጃ አለ። ከአዶናይ ጋር ተያይዞ አዶናይ እንግዲህ በጣም ፌመስ እየሆነ የመጣ ሰው ነው። አሁን ወደ ሶስት ነጥብ ስድስት ሚሊዮን አካባቢ ተከታዮች ያለው ቲክቶከር ነው። የመጣበት መንገድ፣ አላማውን ያሳካበት መንገድ በጣም የሚደነቅ ነው። አድርገዋሉ ያላቸውን ያደረጋቸው ነገሮች በጣም የሚገርሙ ናቸው። ግን ጥያቄ ፈጥሮ የነበረው አየር ኃይል ውስጥ ገብቶ ማነቃቂያ ንግግር ለማድረግ አንደኛ ማን ፈቀደለት? አየር ኃይል ውስጥ አዶናይ ገብቶ ንግግር ከማድረጉ ጋር ተያይዞ እንግዲህ ብዙ ነገሮች እየተነሱ ይገኛሉ። ያው ከዚህ በፊት እንደሰማችሁት አየር ኃይል ገብቶ ያደረገውን ንግግር ሰግጡ ፈምሱ የሚለውን ማነቃቂያ ንግግር በተመለከተ እንግዲህ ቪዲዮዎቹን እንዲያወርድ ትዕዛዝ እንደተሰጠውና ና ባለስልጣናቱን አስቆጥቶ እንደነበር ነው የሰማነው። አሁን ደግሞ የወጣው ነገር ምርመራ የተካሄደበት እንደሆነ የሚያሳይ ነው የወጣው መረጃ። ንብላቸዋሉኝ እንግዲህ ዛበሻ አገኘው ብሎ አወጣው ያለው መረጃ ምንድን ነው የሚለው። አወዛጋቢ በማለት የሚገለጸው ቲክቶከር አዶናይ፣ ባለፈው ሳምንት መጀመሪያ በኢፌዲሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ፣ ግለሰቡ ወደ ከፍተኛ ጥበቃ ተቋሙ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩ ተሰምቷል። ቲክቶከሩ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መልቀቁም ይታወቃል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ፣ ቪዲዮን ጨምሮ ከጉዳዩ ጋር ተያያዥነት ያላቸውን ጽሁፎች ከግለሰቡ የማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጋቸውም ተገልጿል። አየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግባቸው ተቋማት አንዱ እንደመሆኑ መጠን፣ ይፋዊ ተልዕኮ የሌለው የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ፣ ንግግሩም ሰራዊቱን የማይመጥንና የወታደራዊ ደህንነት ፕሮቶኮልን በግልጽ የጣሰ መሆኑ ጥያቄ ውስጥ ገብቶ ጥያቄ አስነስቷል። ይላል በመሆኑም የደረሰን መረጃ እንደሚያመለክተው ይላል ዛበሻ የዘገበው መረጃ። በመሆኑም የደረሰን መረጃ እንደሚያመለክተው ከሆነ ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል። እርምጃውን በምን ደረጃ ላይ እንደሚገኝና በማ በማን ላይ ያተኮረ እንደሆነ እስካሁን ከመከላከያ ሰራዊቱ በይፋ የተገለጸ ነገር የለም ይላል። እንግዲህ ከዚህ ጉዳይ ጋር ተያይዞ አዶናይ ምን ይገጥመዋል? ምንድነው ወደፊት የሚወጣው የሚመጣው ነገር የሚለውን አብረን ምናይ ይሆናል ማለት ነው። ዛሬ ይህንን ጉዳይ በተመለከተ ነው ወደ እናንተ ይዤ የመጣሁት፣ ይህንን መረጃ በተመለከተ ነው። እዚህ ጉዳይ ላይ ግን አሁንም ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ብታሰፍሩልን ደስ ይለናል። በተለይ ደግሞ መወያያ ርዕሳችን የሆነችው ግለሰብ ላይ ያላችሁ ሀሳብና አስተያየት ምንድን ነው? እስኪ በሀሳብ መስጫ ሳጥን ላይ አስፍሩልን። ልክ ነች እዛስ ላይ ሰዎቹ እንዳሉት ተይ ልክ አይደለም ብሎ ማለት ኋላ ቀርነት ነው? እሷን መንቀፍ ነው ወይስ ምንድን ነው? ይህንን ጉዳይ በተመለከተ ሀሳብ፣ አስተያየቶቻችሁን በሀሳብ መስጫ ሳጥን ላይ አስፍሩልን። የወደዳችሁም ካላችሁ በድምፅም፣ ቴሌግራም ወይ ደግሞ ሀሳብም ላይ ልትተውልን ትችላላችሁ። አብራችሁን ስለነበራችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉኝ ዘንድ ከወዲሁ በትህትና ጠየቁኝ። ክበሩልን። እናመሰግናለን።